ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮ ኒውስ ቤተሰቦች፣ እንደምናላቸው የለዚህ ዜና ውጃችን ነው ጀምረዋል አዳዲስና ወቅታዊ መረጃዎች ማስደመጥ ጀምረናል። በቅድሚያ አማርስ ዜናዎችን ነግራችኋለው። ኢትዮ ኒውስ ሰብስክራይብ በማድረግ አብራችን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በክልሉ ሸዋሮቢት ከተማ በተደረገ የተኩስ ልውውጥ የብልጽግና ባለስልጣናት ጉዳት እንደደረሰባቸው ነዋሪዎች ተናግረዋል። የአብይ አህመድ አገዛዝ በበኩሉ ለአመታት ከሀገሩ ዜጎች ጋር እያደረገን የሚገኘው ጦርነት ዛሬም ሺዎችን ወደ ስልጠና እያስገባ እንደሆነ ታውቋል። በዝርዝር እንመለከታለን። በኢትዮጵያ የሕክምና ባለሙያዎች አድማ አጠናክሮ ቀጥሏል። አገዛዙ በተለያዩ ቦታዎች ሐኪሞችን ከማሰርና ከማሳደድ ባለፈ በአድማ ላይ በሚገኙ የሐኪሞች ፋንታ አዲስ ሐኪሞችን ለመቅጠር ማስታወቂያዎችን ማውጣት ቀጥሏል። መብታቸውን በመጠየቃቸው ብቻ የታስሩ የጤና ባለሙያዎች የኢትዮጵያ ባለሥልጣናት እንዲፈቱ ደግሞ ዓለም አቀፍ ተቋም ጠይቋል። አምነስቲ ኢንተርናሽናል ከስራ ማቆም ጋር አድማ ጋር በተያያዘ የታስሩ የጤና ባለሙያዎችን በአስቸኳይ ባለሥልጣናት ሊለቁ ይገባል ብሏን ዝርዝር አዘጋጅተናል። በቢሻንጉል ጉምዝ ክልል ስድስት ሕፃናትን ጨምሮ ቢያንስ 16 ሰዎች በታጣቂዎች መገደላቸው ሰምተዋል። የቤንሻንጉል ጉሙዝ ክልል ከማሸ ዞን ከኦሮሚያ ክልል ጋር በሚጎራበት ቀበሌ ታጣቂዎች ባረሱ ጥቃት ነው ስድስት ሕፃናት ጨምሮ ቢያንስ 16 ሰዎች መገደላቸውና 14 ሰዎች ደግሞ መቁሰላቸው የተሰማው በዝርዝር እንመለከታለን። ሁለት የእስራኤል ኤምባሲ ሰራተኞች በአሜሪካ ተገደሉ። በአሜሪካ የሚገኘው የእስራኤል ኤምባሲ ሰራተኞች የሆኑ ግለሰቦች በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ መገደላቸውን የአገሪቱ ባለስልጣናት ተናግረዋል። በገዳይነት የተጠረጠረው ግለሰብ ነጻ ፍልስጤም የሚል መፈክርን አሰምቷል። በዝርዝር ና ያለን የደቡብ አፍሪካው ፕሬዚዳንት ስሪል ራማፎሳ እናም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያደረጉት ንግግርና መግለጫ አነጋጋሪ ሆኗል። ፕሬዚዳንት ትራምፕ ስሪል ራማፎሳን በአደባባይ ቪዲዮ እያሳዩ ጀኖሳይድ ተፈጽሟል በሀገሩ ቢሏቸውም እሳቸው ደግሞ በአንጻሩ እኔ ለእርስዎ የምሰጠው አውሮፕላን የለኝም በማለት ሲፎግሩ ተሰምቷል። በዚህም ላይ ዝርዝር ይዘናል። ተመልካቾች ወደ ዝርዝሩ አልፋለው አብራች ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦሩና ፋኖ ኃይሎች መካከል የሚደረገው ውጊያ አጠናክሮ ቀጥሏል። በክልሉ ሸዋሮቢት ከተማ በተደረገ የተኩስ ልውውጥ የብልጽግና ባለስልጣናት ጉዳት እንደደረሰባቸው ነዋሪዎች ተናግረዋል። አብይ አህመድ አገዛዝ በበኩሉ ለአመታት ከአገር ዜጎች ጋር እያደረገ ነው የሚገኘው ጦርነት ዛሬ ምሽዎችን ወደ ስልጠና እያስገባ እንደሆነ ታውቋል። በክልሉ ምስራቅ ጎጃም ዞን ደብረ ኤልያስ፣ ፈንዲቃ፣ ቸርተከል መገንጠያ፣ የቦ ማርያምና ቦራቡር በተባሉ አካባቢዎች በተቀሰቀሰው የአገዛዝ ጦርና የአማራ ፋኖ ብሔራዊ ኃይል አፋባ ጎጃም ስድስተኛ ክፍለ ጦር መካከል ከባድ ውጊያ ተደርጓል ሲሉ የአካባቢው የመረጃ ምንጮች ተናግረዋል። ግንቦት 132017 ዓ ም የአገዛዙ ጦር በፋኖ ላይ ከበባ በማድረግ በርካታ ጦር አንቀሳቅሶ ውጊያ መክፈቱን የተናገሩት የመረጃ ምንጫዎች የፋኖ ኃይሎች በበኩላቸው ቀድሞ ቦታ በመያዝ ከባድ ያጸፋ ውጊያ አድርገዋል ብለዋል። በዚህ ውጊያ ከ45 በላይ የአገዛዙ ወታደሮች የሞትና የአካል ጉዳት እንደረሰባቸው የገለጸው ደግሞ የአማራ ፋኖ ብሔራዊ ኃይል አፋባ ጎጃም ስድስተኛ ክፍለ ጦር ሲሆን በውጊያው ከፍተኛ ወታደራዊ ጉዳት የደረሰበት አገዛዙ ሁለት ንጽዋን አንድ ወጣት ማፍን ወስዷል ሲል አስታውቋል። በተያያዘም የፋኖ ኃይሎች ወደ ደብረ ኤልያስ ከተማ ዘልቀው መግባት ፋብሪካና ወላስማ በተባሉ ሰፈሮች የፖሊስ አባላት ላይ ከፍተኛ ጉዳት ማድረሳቸው ነው ለማወቅ የተቻለው። በተመሳሳይ በሰሜን ጎጃም ዞን ሜጫ ቀጠና ዳጊ ከተማ የሚገኘው ጊዜያዊ የአገዛዙ ጦር ካምፕ ላይ በፋኖ ጥቃት መሰበሩም የፋኖ የመረጃ ምንጮች ተናግረዋል። በዚህ ጥቃትም አንድ የአገዛዙ ከፍተኛ ወታደራዊ አመራር መገደሉን አክለው ተናግረዋል። የአገዛዙ ጦር ከተለያዩ ስፍራዎች ሰብስቦ ወደ ሳንጊ በመንቀሳቀሱ ውጊያ ከፍቶ በፋኖ የተሰጠውም ያጸፋው ውጊያ ተከትሎ ወደ ተነሳበት ሸሽቷል ተብሏል። በተያያዘም የፋኖ ኃይሎች ወደ አዲስ ቅዳም ከተማ መግባት ጥቃት ማድረሳቸውን የአማራ ፋኖ ብሔራዊ ኃይል አፋባ ጎጃም አገው ምድር ክፍለ ጦር አስታውቋል። ሆኖም በጥቃቱ የደረሰውን ጉዳት ግን ለማወቅ አልተቻለም። በተመሳሳይ በሰሜን ጎንደር ቆላ ወገራ ጃኖራ አካባቢ ለሁለት ቀናት የቀጠለው ውጊያ እየተደረገ እንደሚገኝ የፋኑ የመረጃ ምንጮች ተናግረዋል። በቀጠናው ዛሬም ውጊያ በመቀጠሉ የደረሰው ጉዳት አልታወቀም። አገዛዙ በጃኖራ ለከፍተው ውጊያ በተከታታይ ከአርማጮ አቅጣጫ ኃይል እየጨመረ እንደሚገኝ ነው የመረጃ ምንጮች የተናገሩት። በጎንደር ጠገድ የወረዳ ቅራቅር አካባቢ ለስምሪት የወጡ የአገዛዝ ወታደሮች ደግሞ አምስት ያልታጠቁ ንጹሃንን በጥይት ደብድበው ሲገድሉ የአካባቢ የመረጃ ምንጮች አይተናል ብለው ነ ተናግረውናል። አምስቱ ህጻን ታዳጊዎች ወጣቶች ሲሆኑ የአገዛዝ ወታደሮች በመንገዳቸው ባገኟቸው ጊዜ ያለምንም ምክንያት ፋኖን አገኘም በሚል ሰብ እግር ሏቸዋል ተብሏል። በደቡብ ጎንደር ዞን እስቴ የመካነ የሱስ ከተማ ሌሊቱን ለሰዓታት ከባድ ውጊያ ሲደረግ ማደሩን የኢትዮኒስ የመረጃ ምንጮች ነግረውናል። በዚህም የአማራ ፋኖ ብሔራዊ ኃይል ጎንደር ሜጀር ጄኔራል ውባታ ባተኮር አባላት ወደ ከተማዋ በመግባት የአገዛዝ ጦር ላይ ከባድ ጉዳት አርሰዋል ተብሏል። አንድ የአካባቢው የፋኖ አመራር በኩላቸው በስቴ መካነ ኢየሱስ ከተማ በሌሊት በመግባት ያቀርነውን አሳክተናል የአገዛዝ ጦር ላይ ድል ተቀናጅተናል ሲሉ ለኢትዮ ኒስ ተናግረዋል። በሰሜን ሸዋ ዞን ይፋት ቀጠና፣ በሸዋ ረቢት ከተማ ትላንት ምሽት የቀውት ወረዳ አስተዳደር ቢሮዎች አካባቢ በተደረገው የተኩስ ልውውጥ የብልጽግና አመራሮች ላይ ጉዳት ደርሷል ሲሉ ነዋሪዎቹ ለኢትዮ ኒስ ተናግረዋል። ለአጭር ጊዜ በነበረው ተኩስ የተጎዱ አመራሮች በቁጥር ባይታወቁም ጉዳቱ ግን ከፍተኛ ነው የሚሉት ነዋሪዎቹም የትላ ትላንት ጥቃት ተከትሎ ዛሬ በሸዋረቢት ከተማ ሙሉ በሙሉ የተሽከርካሪ እንቅስቃሴ እንዲቆም ተደርጎ ቤት ለቤት ፍተሻ እየተደረገ ይገኛል ብለዋል የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በበኩሉ በሸዋረቢት በነበረ የተኩስ ለውጥ የሸዋ ረቢት ከተማ አሰራር ከንቲባ እንዲሁም የቀውት ወረዳ አስተዳዳሪ የሆኑትን አቶ ዘላለም መኮንና አቶ ሰይድ መኮን ጨምሮ በርካቶች ቁስለኛ ሆነዋል ከ አምስት በላይ ያገዛዝ ወታደሮችም ተገድለዋል ብለዋል በዚሁ ሸዋ ቀጠና ደራ ወረዳ ቱቲ መለጎ የተባለ አካባቢ ዛሬ ከባድ ውጊያ መቀስቀሱን የአማራ ፋኖ ብሔራዊ ኃይል አፋባም ሸዋ በፍቃዱ ክፍለ ጦር አስታውቋል። ይህ ዘገባ እስከተጠናከረበት ጊዜ ድረስ ውጊያው የቀጠለ በመሆኑ የደረሰው ጉዳት ለጊዜው ማወቅ አለመቻሉን የፋኖ የመረጃ ምንጮች ተናግረዋል። በተመሳሳይ በወሎ ቀጠና ላሊበላ ወደ ጋሸና መስመር ድብኮ አካባቢ ፋኖ ፈጸመው የደፈጣ ጥቃት አስራ ሰባት የአገዛዝ ወታደሮች የሞትና የአካል ጉዳት እንደደረሰባቸው ታውቋል። የአገዛዙ ጦር በስድስት ተሽከርካሪዎች ከላሊበላ ወደ ጋሸና ከተማ አስፋልት መንገድ ይዞ ሲጓዝ በነበረበት ወቅት ነው ፋኖ ድብኮ ቆላ ወንዝ አፋጆ የተባለ ቦታ ውጊያ የከፈተው ሲል የአማራ ፋኖ ብሔራዊ ኃይል አፋባም ላስታሳምነው ኩሬ አስታወቀው። በሌላ በኩል አገዛዙ ከተለያዩ የሀገሪቱ አካባቢዎች በአፈሳና በግዳጅ ያሰባሰባቸው ምልምል ወታደሮች ስልጣኞችን ትላንትናና ዛሬ በብር ሸለቆና ሁርሶ ወታደራዊ ማሰልጠኛ ስልጠና ማስጀምሩን ታውቋል። በሺዎች የሚቆጠሩ ታዳጊዎችና ወጣቶች በብልጽግናው አገዛዝ በግዳጅ እየታፈሱ ወደ ወታደራዊ ስልጠና እየተጋዙ መሆኑን በተመለከተ ተቋማትን ጨምሮ ብዙዎች ሲነጋገሩበት የነበረ ጉዳይ መሆኑ ይታወቃል። የአብይ አህመድ አገዛዝ ለአመታት ከሀገሩ ዜጎች ጋር እያደረገ ለሚገኘው ጦር ዛሬም ሺዎችን ወደ ስልጠና እያስገባ ቀጥሏል። በኢትዮጵያ የህክምና ባለሙያዎች አመፅና አድማ ቀጥሏል። አገዛዙ የህክምና ለባለሙያዎችን ማሰር ማዋከብና ማሳደድን ቀጥሎ እንዲሁም አድማ ባደረጉ ሐኪሞች ላይ አዲስ ሰራተኞች ለመቅጠር ቅጥር እያወጣ ይገኛል። በሌላ በኩል ዓለም አቀፍ ተቋማት አገዛዙ የሚታሰሩ ሐኪሞች እንዲፈታ ጠይቀዋል። መብታቸውን በመጠየቃቸው ብቻ የታሰሩ የጤና ባለሙያዎች የኢትዮጵያ ባለስልጣናት መፍታት አለባቸው ያለው አምነስቲ ኢንተርናሽናል ነው። ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎች የኢትዮጵያ ባለስልጣናት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የመብት ተቆርቋሪ ድርጅት አምነስቲ ጠይቋል። በአዲስ አበባ ብቻ ቢያንስ ከሃያ በላይ የጤና ባለሙያዎች በዋና ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ መብታቸውን ብቻ መጠይቃቸው መታሰር እንደማይገባቸው ረቡዕ ግንቦት 13 2017 ዓ ም በአሰራጨው መግለጫው አሳስቧል። በተጨማሪም ያገዛዙ ባለስልጣናት በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ እየደረሱ ያሉትን ወከባ እንዲያቆሙ ተቋም ባወጣው መግለጫ አጽንኦት ሰጥቷል። ከሰሞኑ የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማጥቅም ጥቅማ ጥቅም ጥያቄን ጨምሮ የጤና ስርአቱ እያስተካክላቸው ያሏቸውን 12 ጥያቄዎች ይመለሱ በሚል ካነሷቸው የስራ ማቆም አድማ ጋር በተያያዘ በመላ ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄ አስተባባሪዎችም ይናገራሉ የመንግስት ጸጥታ ኃይሎች በተለይም በትላልቅ ከተሞች የሚገኙ ክስታሎች የሚያገለግሉ በርካታ የጤና ባለሙያዎች እያስሩና እያዋከቡ መሆኑን አንድ የንቅናቄ አስተባባሪም ለዊሲ ገልጿል። ከዚሁ አድማ ጋር በተያያዘ አዲስ አበባ የሚገኙት ጥቁር አንበሳና ቅዱስ ጳውሎስ ሆስፒታልን ጨምሮ በተለያዩ የአገሪቱ ክልሎች በርካታ የጤና ባለሙያዎች ከሆስፒታልና ከቤታቸው በፀጥታ ኃይሎች እየተወሰዱ በቁጥጥር ስር መዋላቸውም ታውቋል። የጤና ባለሙያዎች እያደረጉት ላለው እንቅስቃሴ ድጋፋቸውን በመግለጻቸው ግንቦት 3 2017 ዓ ም ለስር ተዳርገው የነበሩት የጤና ባለሙያዎች ማህበር ፕሬዚዳንት በሳምንቱ መጀመሪያ ላይ መፈታታቸውን አምስት የገለጸ ሲሆን አጠቃላይ ሁኔታው ግን አሳሳቢ ነው ብሎታል። በጤና ባለሙያዎች ላይ ሁከት መቀስቀስን ጨምሮ የቀረባቸው ክስ፣ አምኒስቲ ባለስልጣናቱ የዘፈቀደ ስርን እንደ ማፈኛ መሳሪያ መጠቀማቸው ማሳያ ሌላኛው ምሳሌ ሆኖ ተከስቷል ብሏል። የጤና ባለሙያዎች የተያዙበትም ሁኔታ አሰሩበት ምክንያት እንዳልተነገራቸው አምኒስቲ በዚሁ መግለጫው አስፍሯል። መኖሪያ ቤቷቸው መሳሪያና ፈንጅ ፍለጋ በሚል ሽፋን ያለ ፍርድ ቤት ማዘዣ ድንገተኛ ፍተሻ ተደርጎባቸዋል። በዚህ ወቅትም የተወሰዱባቸው ብቸኛ እቃዎች ኤሌክትሮኒክስ እቃዎች ናቸው ብሏል። አምኒስቲ በዚሁ መግለጫ የስራ ማቆም አድማውን ተከትሎ ፖሊሲ የህክምና ባለሙያዎቹ በቁጥጥር ስር መዋሉ ማረጋገጡን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትላንትና እለት በወጣው መግለጫ ጠቁሟል። ኢሰመኮ ፖሊስ በማህበራዊ ሚዲያዎች ቅስቀስ አድርገዋል፣ እንዲሁም በሌሎች የበስራ ባልተገኙ ባልደረቦቻቸው ላይ ዛቻና ማስፈራሪያ አድርሰዋል በሚል የጤና ባለሙያዎች ለእስር እንደዳረጋቸው አትቷል። በህክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች እንዲሁም ይህን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች ለሰብአዊ መብቶች ጥሰቶች በር እንዳይከፍቱም ትኩረት ሊሰጣቸውና ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ነው የሚለው። ኢሰመኮ የስራ ማቆም አድማውን ተከትሎ የጤና ሚኒስትር ዴታ ደረጄ ዱጉማ የጤና ባለሙያዎች ወደ ስራ ገብታችሁ ካልተመለሱ ህጋዊና አስተዳደራዊ እርምጃዎች ይወሰድባችኋል ሲሉ ዝተዋል። የጤና ባለሙያዎቹ ጥያቄ አሁን የመጣ ሳይሆን ለአመታት ሲንከባለል የቆየ መሆኑን በብሔራዊ ቴሌቪዥን ግንቦት 12 2017 ዓ ም በቀረቡበት ወቅት የተናገሩት ሚኒስትር ዴታው የጤና አገልግሎት እንዲቋረጥ ማድረግ ፍጹም ተቀባይነት የለውም ብለዋል። ሚኒስትር ዴታው ወደ ስራ ገብታቸው ባልተመለሱ የጤና ባለሙያዎች ላይ መንግስት ይወስዳቸዋል ብሎ ካቀረባቸው እርምጃዎች አንዱ የጤና ሙያ ፈቃዳቸውን መንጠቅ ነው ይላል። ወደ ስራ ካልተመለሱ በስተቀር ሙያ ፈቃዳቸው ይዘው መቀጠል እንደማይችሉ ያስጠነቅቃሉ። የህክምና ባለሙያዎቹ ከተመጣጣኝ ደሞዝ፣ ጥቅማ ጥቅም፣ የሙያ እድገት እንዲሁም ሌሎች ከምቹ ስራ ቦታና የስራ ቦታ ነጻነት ጋር የተያዙ ባለ 12 ነጥብ ጥያቄዎች ለጤና ሚኒስቴር ሚያዝያ 3 2017 ዓ ም ማቅረባቸው ይታወሳል። መንግስት እነዚህን ጥያቄዎች በተሰጠው 30 ቀናት ምላሽ ባለመስጠቱ ከግንቦ ሦስት አምስት ጀምሮ የሥራ የስራ ማቆም አድማ አለማድረግ መገደዳቸውን ባለሙያዎች ገልጸዋል። ታዲያ በተለያዩ አካባቢዎች አሁን ላይ የታሰሩትን ጨምሮ በርካቶቹ ታፍነዋል። እስር ቤት ያሉት ፍርድ ቤት ከቀረቡት ይለያሉ የተባለ ሲሆን በርካቶቹ በአብዛኛው ፍርድ ቤት ያልቀረቡ ሲሆን እስካሁን በመላ አገሪቱ የታሰሩት ከመቶ አስር በላይ ሆኗል ተብሏል። አገዛዙ ታዲያ በትላንትናው ዕለት በተለይም በአዲስ አበባ ፍርድ ቤት ያቀረባቸውን ሐኪሞች በሽብርና በጽንፈኝነት እንዲሁም ሆን ብሎ የሰዎች ነፍስ እንዲያልፍ በማድረግና ሌሎች ጉዳዮች ፈልጋቸዋለሁ ማለት ቀጥሮ ጠይቋል። በትናንትና ሁለት ከአዲስ አበባ በተጨማሪ ከአጋሮ ከአርባ ምንጭ ከባህርዳር ከፍቼ ጎባ ሐዋሳና ጅማ ከተሞች የታሰሩ ዜጎች አሉ ሲል መንግስታዊ ተቋምም ይፋርጓል። በቢሻንጉል ጉሙዝ ክልል ስድስት ህጻናትን ጨምሮ ቢያንስ አስራ ሶስት ሰዎች በታጣቂዎች ተገደሉ። በቢሻንጉል ጉሙዝ ክልል ከማሸዝ ዞን ከኦሮሚያ ክልል ጋር በሚጎራበት ቀበሌ በታጣቂዎች ባረሱት ጥቃት ስድስት ህጻናትን ጨምሮ ቢያንስ አስራ ስድስት ሰዎች መገረላቸውንና አስራ አራት ሰዎች ደግሞ መቁሰላቸውን ነዋሪዎችና አንድ የክልል ምክር ቤት አባል በይፋ ተናግረዋል። የክልሉ ሰላምና ጸጥታ ቢሮ እንዲሁም ነዋሪዎቹ በቀበሌው ለተፈጸመው ጥቃት ሸኔ ሲል የጠሯቸው የኦሮሞ ነፃነት ሰራዊት ታጣቂዎች ተጠያቂ አድርገዋል ይላል ቢቢሲ። ታጣቂዎቹ በቢሻንጉል ጉምዝ ክልል ምዙንጋ ወረዳ ወደሚገኝ አንገር ሜጤ ቀበሌ በመግባት ጥቃት የፈጸሙት ትላንት ረቡዕ ግንቦት 13 2017 ዓ ም ከንጋት 12 ሰዓት ገደማ ጀምሮ መሆኑን ሁለት ነዋሪዎችና የክልሉ ምክር ቤት አባል አቶ ለሜሳም ኔኖ ለቢቢሲ ተናግረዋል። ታጣቂዎቹ ወደ ቀበሌው ነዋሪዎች ቤቶች በመግባት ተኩስ መክፈታቸውን ነዋሪዎች በግልጽ ተናግረዋል። ያለምንም ነገር፣ ያለምንም ግጭት 12 ሰዓት ላይ ነው መጥተው ሰው መጨፍጨፍ የጀመሩት ይላሉ። ቤተሰቦቻቸው የተገደሉባቸው ሌላኛው ነዋሪ በኩላቸው ንጋት ላይ የጀመረው ጥቃት ቀኑ ሙሉ መዝለቁን ለቢቢሲ ተናግረዋል። ታጣቂዎቹ ጠዋት 12 ሰዓት ከቤት አውጥተው ነው የገደሏትም ይላሉ። የቢሻንጉል ጉምዝ ክልል ምክር ቤት አባልና በክልሉ የታላቁ ሕዳሴ ግድብ ግንባታ ሕዝባዊ ተሳትፎ ማስተባበሪያ ምክር ቤት ምክር ጽህፈት ቤት ዋና ዳይሬክተር የሆኑት አቶ ለሜሳ በተመሳሳይ ጥቃቱ ስለመፈጸሙ ተናግረዋል። አቶ ለሜሳ በቀበሌው በተፈጸመው ጥቃት አስራ ስድስት ሰዎች መገደላቸውና አራት ነዋሪዎች መቁሰላቸውን ይገልጻሉ። ከተገደሉት መካከል በርካቶቹ ህጻናትና ሴቶች ናቸው ይላሉ የምክር ቤት አባሉ። አንድ ሙሉ ቤተሰብ ነው የጨረሱት፣ ሁለተኛ ቤተሰብ ደግሞ ባለቤቱ ወንዱ ብቻ ነው የተረፈው፣ ሙሉ ልጆች ሴቶቹን ጨምሮ ጨርሰዋቸዋል ሲል የደረሰውን ጥቃት ገልጸዋል። ቢቢሲ ያነጋግራቸው ሁለት የቀበሌ ነዋሪዎች የበኩላቸው የደረሰውን ጉዳት ከዚህም ከፍ ያደርጉታል። የተገደሉ ሰዎች ብዛት 17 መሆኑን የሚናገሩት ነዋሪዎቹ የቆሰሉ ሰዎች ደግሞ 14 ነው ይላሉ። እንደ ነዋሪዎቹ ገለጻ ከተገደሉ ሰዎች መካከል ስድስቱ እድሜያቸው ከሁለት እስከ 14 የተገመቱ ህጻናት ናቸው። ከሞቱ ሰዎች መካከል ሌሎቹ ስድስት ደግሞ ሴቶች ናቸው ይላሉ። ቢቢሲ ያነጋገራቸው አንድ ነዋሪ ከተገደሉ ህጻናት መካከል ሶስቱ የልጅ ልጆቻቸው እንደሆኑ፣ ቀሪዎቹ ሶስቱ ደግሞ የወንድማቸው ልጆች እንደሆኑ አስረድተዋል። ሶስት የልጅ ልጆቻቸውን የሁለትና የሶስት እንዲሁም የ12 ዓመት ሴት ልጆቻቸው ናቸው። የወንድማቸው ባለቤትና ልጃቸውን መገደላቸውን አክለው ተናግረዋል። ታጣቂዎቹ የፈጸሙት በዚህ ጥቃት አስራ አራት የቀበሌ ነዋሪዎች መቁሰላቸውን የሚናገሩ ነዋሪዎቹ ትላንት አመሻሽ ላይ የሀገር መከላከያ ሰራዊት አባላት ወደ አካባቢው ከገቡ በኋላ ከሁለቱ በቀር ሌሎቹ ወደ ህክምና ተወስደዋል ብለዋል። አንድ ነዋሪ አንድ ሰው ለህክምና ከተወሰደ በኋላ ህይወቱ አልፏል ይላል። በተጨማሪም ታጣቂዎቹ ቤቶችና ሞተር ሳይክሎችን ማቃጠላቸውን እንዲሁም የነዋሪዎች እንስሳ ነድ ተመሰዳቸውን ይናገራሉ። የቀበሌው ነዋሪዎች ጥቃቱን በመሸሽ ጫካ ውስጥ ተጠለው ይገኛሉም ሲል ቢቢሲ ዘግቧል። ሁለት የእስራኤል ኤምባሲ ሰራተኞች በአሜሪካ መገደላቸው አነጋጋሪ ሆኗል። ይህን ግድያ ተከትሎ አሜሪካና አንዳንድ የአውሮፓ ሀገራት አሁን ላይ ለእስራኤላውያን ወይም ደግሞ የእስራኤል ደምላላቸው ዜጎችና ለሚኖርባቸው ተቋማት ማስተካከለላ እየሰጡ ይገኛሉ። ይህ አዲስ ጥበቃ ይደረግላቸው የሚለው አዲስ እንቅስቃሴ በፈረንሳይ ተጀምሯል። ማንኛውም የእስራኤል ደም ያለበትና እነዚህ ሰዎች የሚኖርባቸው ተቋማት፣ እንዲሁም የማህበራዊ አገልግሎት መስጫ የአምልኮት ቦታዎችን ጨምሮ ትምህርት ቤቶችና ሌሎች ተቋማት በፈረንሳይ አስቸኳይ ጥበቃ ይደረግላቸው ተብሏል። ዋነኛው ምክንያቱ ሁለት የእስራኤል ኤምባሲ ሰራተኞች በፊልስጤም ደጋፊ በአሜሪካ መገደላቸውን ተከትሎ ነው። በአሜሪካ የሚገኘው የእስራኤል ኤምባሲ ሰራተኞች የሆኑ ሁለት ግለሰቦች ዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ መገደላቸውን የአገሪቱ ባለስልጣናትም ተናግረዋል። ሟቾቹ አንድ ወንድና አንድ ሴት የተተኮሰባቸው በካፒታል ጁዊሽ ዊዜም ውስጥ ከተዘጋጀ አንድ ሁነት እየወጡ በነበረበት ሰዓት እንደሆነ ምንጮች በአሜሪካ ለቢቢሲ አጋር ለሆነው ሲቢኤስ ተናግረዋል። ጥቃቱ የታቀደ እንደሚመስልም አክለዋል። ከምሽት ሶስት ሰዓት ገደማ ላይ ግድያ የተፈጸመበት አካባቢ በርካታ የቱሪስት መስህቦች፣ ሙዚየሞች የሚገኙበት ሲሆን የኤፍቢአይ የዋሽንግተን የመስክ ቢሮን ጨምሮ ሌሎች የመስሪያ ቤቶችን በአካባቢ ይገኙበታል። ዘገባዎች እንደሚያመለክቱት ግድያው በተፈጸመበት ሰዓት በርካታ የእስራኤል ኤምባሲ ሰራተኞች ሙዚየም ውስጥ ሁነቱን እየታደሙ ነበር። የአሜሪካ የሀገር ውስጥ ደህንነት ኃላፊ ክርስቲኖውም በኤክስ ገጻቸው ባሰፈሩ ጽሁፍ ዛሬ ምሽት ሁለት የእስራኤል ኤምባሲ ሰራተኞች በአይሁዳያ ሙዚየም አቅራቢያ ትርጉም የለሽ በሆነ አኳን ተገድለዋል ሲሉ ግድያውን አስታውቀ ታውቋል እባካችሁ ለሰለባዎቹ ቤተሰቦች ጸሎት አድርጉ እነዚህ ነውረኛ አጥፊዎች ለፍትህ እናቀርባለን ይላሉ በተባበሩት መንግስታት የእስራኤል አምባሳደር እኩላቸው ክስተቱ ነውረኛ ጸረ ሴማዊ ድርጊት ነው ሲሉ ጠርተውታል አምባሳደር ዳኒ ኤክስ ላይ ባስተላለፉት መልእክታቸው ዲፕሎማቶችና የአይሁድ ማህበረሰብ መጉዳት ቀይ መስመር ማለፍ ነው ብለዋል የአሜሪካ ባለስልጣናት ይህን የወንጀል ድርጊት በፈጸሙት ላይ ጠንካራ እርምጃዎች እንደሚወስድ እንተማመናለን ይላሉ ክስተቱ ፖሊስ ከፍተኛ ምላሽ እንዲሰጥ ያደረገ ሲሆን የተለያዩ የተለያዩ የከተማ ዋና መንገዶችም ተዘግተዋል። የሀገር ውስጥ መገናኛ ብዙሀን ሰለባዎቹ ወንድና ሴት ተብለው እንደተለዩ የዘገቡ ሲሆን ስማቸውን ግን ይፋ አላደረጉም። የእስራኤል ኤምባሲ ቃል አቀባይ በሙዚየም ውስጥ ሁነት ሲታደሙ የነበሩ ሁለት ሰራተኞቻቸው በቅርብ ርቀት በተፈጸመ ተኩስ መገደላቸውን አረጋግጠዋል። ቃል አቀባዩ ታል ናኢም ከሆን የአካባቢውና በፌዴራል ደረጃ የሚገኙ ሕግ አስከባሪ አካላት ተኩስ የፈጸሙት በቁጥጥር ስር እንደሚያውሉ እና በመላው አሜሪካ ለሚገኙ የእስራኤል ተወካዮችና የአይሁድ ማህበረሰብ ጥበቃ እንደሚያደርጉ ሙሉ እምነት አለን ሲሉም ተደምጠዋል። ጥቃቱ በተፈጸመ ሰዓታት የእስራኤል አምባሳደር በሙዚየም ውስጥ በተዘጋጀ ሁነት ላይ እንዳልነበሩ የአሜሪካ መገናኛ ብዙሀን ዘግቧል። ጥቃቱ ፈጻሚዎቹን ለመያዝ አሳ እየተደረገ ሲሆን ተጠርጣሪዎቹ እያገጭ ጢም ያለው ሰማያዊ ጂንስ እና ሰማያዊ ጃኬት ያደረገ ወንድ እንደሆነ ምንጮች ከአሜሪካ ለተለያዩ ሚዲያዎች ሲናገሩ ቆይተዋል። ታዲያ እንደ ኤስቢኤስ ዘገባ ጆርታንታን ዩኒቨርሲቲ ካፒታል ካምፓስ እንዲዘጋም ተደርጓል። የተባለው ከአንድ ሰዓት በላይ በካምፖ ህንጻ ውስጥ የተዘጋው አንድ ተማሪ ለመውጣት ስንፈልግ ታች የነበሩ ፖሊሶችና ደህንነቶች መውጣት ከልክለው ነበር ተብሏል። ታዲያ በአሁኑ ሰዓት ይህንን ገዳይ እየተባለ ግለሰብ የተያዙ ሲሆን ነጻ ፊልስጤም ሲል መናገሩም ደግሞ በሚዲያዎች ዘንድ እየተዘገበ ይገኛል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያደረጉት ንግግር ብዙዎችን እያነጋገረ ይገኛል። ትራምፕ ደቡብ አፍሪካውን ፕሬዚዳንት ቁጭ አድርገው መግለጫ የሰጡበት ሁኔታና የደቡብ አፍሪካው ፕሬዚዳንትም ስለ መግለጫቸው የሰጡት አስተያየት ነው አነጋጋሪው ነው። ትራምፕ ደቡብ አፍሪካ ነጮች እያሳደደች ነው ሲሉ ፕሬዚዳንት ራማፎሳን በጋዜጣ መግለጫ ላይ ሲያፋጥጡ፣ ሲሪ ራማፎሳ ደግሞ እኔ የምሰጠት አውሮፕላን የለኝም በማለት ትራምፕን በጎን ወግተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮች እያሳደደች ነው ሲሉ የሀገሪቱ ፕሬዚዳንት ሲሪ ራማፎሳ በዋይት ሀውስ በነበረው ጋዜጣ መግለጫ ላይ በግልጽ አፋጠዋል። ደቡብ አፍሪካ ለዘመናት የቆየ የመሬት ኢፍትሐዊነትን ለመቅረፍ አልሟል ያለችውን የመሬት ፖሊሲ ማውጣቷን ተከትሎ ከአሜሪካ ጋር እየተወዛገበች ትገኛለች። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ለማሻሻል ወደ አሜሪካ ያቀናው ሲሪል ራማፎሳ በደቡብ አፍሪካ ነጮች አርሶ አደሮች እየተገደሉ እንዲሁም እየተሳደዱ ነው በሚል ትራምፕ በጋራ ጋዜጣ መግለጫቸው ላይ ሊያፋጧቸው ሞክረዋል። በዚህ ሳምንት ረቡዕ አሜሪካ ወደ ስልሳ ለሚጠጉ አፍሪካነርስ ተብለው ለሚጠሩ የደቡብ አፍሪካ ነጮች ጥገኝነት ከሰጠች ከሳምንት በኋላ ነው ራማፎሳ የሁለቱን አገራት ግንኙነት ለማደስ ወደ ዋይት ሐውስ ያቀኑት። ነገር ግን ፕሬዚዳንት ትራምፕ በጋዜጣዊ መግለጫ ላይ በደቡብ አፍሪካ ውስጥ በነጮች ላይ የዘር ፍጅት እየተፈጸመ ነው በሚል በመሪዎቹ የጋራ መግለጫ ላይ ማስረጃ ያሉትን ቪዲዮ እንዲታይ አድርገዋል። በደቡብ አፍሪካ አብዛኛው የአገሪቱ የእርሻ መሬቶች የሚቆጣጠሩና አናሳ ነጮች የዘር ጭፍጨፋ ይፈጸምባቸዋል የሚለው በርካቶች ዘንድ ተቀባይነት ያጣ ከእውነት የራቀ እንደሆነ ይነገራል። ትራምፕ የተገደሉ ነጭ ገበሬዎች መቃብር ነው የተባለን በርካታ መስቀል የተደረደረበት ምስል ጨምሮ ሌሎች ተቃውሞ ሲያሰሙ የሚያሳይ ቪዲዮን አጫውተዋል። ትራምፕ በደቡብ አፍሪካ የት እንደተቀረጸ አላውቅም ብለዋል። ሆኖም መስቀሎቹ ያሉበት ስፍራ እንደተባለው መቃብሮች ሳይሆን ከአምስት ዓመት በፊት በኮንዙሏ ናታል የተገደሉ ሁለት አርሶ አደሮች መገደላቸውን ተከትሎ ለአውደሪ የቀረቡ ፎቶዎች ናቸው። አዘጋጆቹ እነዚህም መስቀል ያለባቸው ስፍራዎች ለአመታት የተገደሉ አርሶ አደሮችን የሚወክል አውደሪ ነው ብለው ነበረ። ከረቡዕ የዋይት ሀውስ ስብሰባ በፊት ፕሬዚዳንት ራማፎሳ ከአሜሪካ ጋር ያለውን ግንኙነት፣ የንግዱን ግንኙነት ማሻል ከቅድሚያ የሚሰጠው ጉዳይ መሆኑን አጽንኦት ሰጥቶ ነበር። አሜሪካ ከደቡብ አፍሪካ በሚገቡ ምርቶች ላይ 30 በመቶ ቀረጥም ጥላለች። ራማፎሳ በዚህ ውይይት ወቅት ትራምፕን ለማስደሰት ተስፋ በማድረግ ሁለት ታዋቂ የደቡብ አፍሪካ ጎልፍ ተጫዋቾችን በማምጣት እንዲሁም የሀገራቸውን የጎልፍ ታሪክ በሚያሳይ ትልቅ መጽሐፍ በስጦታ ጭምር አበርክተውላቸዋል። ሁለቱ መሪዎች በኦቫል ቢሮ ያደርጉት ስብሰባ በአክብሮት ተጀምሮ ነበር። ሆኖም ትራምፕ ቪዲዮን ለማሳየት መብራቱ እንዲደበዝዝ መጠየቃቸውን ተከትሎ የውይይቱ ስሜት ጥላ ጥልቶበታል። በቪዲዮው ላይ የደቡብ አፍሪካ ዋነኛ ተቃዋሚ ጂልስ ሚያሌጎ አገሪቱ ጨቋኝ የአፓርታይድ ስርዓት ለመገርሰስ በነበረው ትግል ታዋቂ የነበረውን ቦየር ወይም አፍሪካነር ላይ ተኩሱም የሚለውን ዝማሬ ሲዘፍን ይደመጣል። ከዚህም በመቀጠል መስቀሎች የተተከሉበት ሜዳ የታየ ሲሆን በመሃል ትራምፒን የነጭ አርሶ አደሮች ቀብር ስፍራ ነው ሲሉ ይደመጣሉ። ራማፎሳ በኩላቸው በቪዲዮ ላይ የተሰሙ ምልክቶችና ንግግሮች የመንግስት ፖሊስ አይደለም፣ በደቡብ አፍሪካ የተዘረጋው መድበለ ፓርቲ ዲሞክራሲ ሰዎችን በነጻ ሀሳባቸው እንዲገልጹ የሚያደርግ ነው ሲሉ ተከራክረዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት እየተሞላበት መጥቷል። ትራምፕ ደቡብ አፍሪካ በቅርቡ ያጸደቀችውን የመሬት ፖሊሲ በተወሰኑ ማህበረሰቦች ላይ ያነጣጠር ነው በሚል አገሪቱ የሚደረገውን የገንዘብ ድጋፍ ጭምር አቋርጠዋል። ታዲያም የደቡብ አፍሪካ ፕሬዚዳንት እርስዎ አሁን ላይ እኔ የምሰጠት አውሮፕላን የለኝም በማለት አውሮፕላን እስከ መቀበል የደረሰ የዲፕሎማሲ ሂደትን እንደተከተሉ ትራምፕን በጎን ሲናገሩም ተደምጠዋል። የተወዳቸውና የተከበራቸው የሲኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ነው።